ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ቻናሌን ተቀላቀለው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ እሩታ በጣም እያለቀሰች ነበረ። ስታለቅስ የነበረው ደግሞ በደስታ ነበር ማለት ነው። ምክንያቱም ያው ከዱባይ ከተመለሱ ወዲህ ቪዲዮ ለቀው አያውቁም፣ ያው ድካሙ ለምናምን ነገር። ያው በቲክቶክ ግን የተወሰነ ቪዲዮ ናም ለቀው ነበረ ነገር ግን ከዩቲዩብ መንደር ትንሽ ጠፍተው ነበረ። ያው ሩታ ትንሽ አሟት ነበረ። እንደተናገረች ከሆነ ምግብ ስበላ ያስታውከኝ ነበረ። ያው ምግቡ አልተማማኝም ብዬ ነበር ያሳውኩትና ግን በጣም ሲደጋገም ቼክ አደረግኩ ነው። እዚሁ ነው ቼክ ያደረገችው በነገራችን ላይ ቪዲዮ ላይ ቼክ ስታደርግ የቼክ ማድረጊዋ ሁለት መስመሩ ቀይ ሆኗል። ያ ማለት ነብሰ ጡር ናት ማለት ነው። በጣም ን ያለቀሰችው በቃ ማመን ያቃታት የዚህን ያክል ልጅ ትፈልጋለች ነው የሚያስብለው። ምክንያቱም በቃ ተንቀጠቀጠች። በጣም ይፈራችሁ ስቅስቅ ብላን ያለቀሰችው። ና ያድርግላችሁ። የምር ምክንያቱም ብዙ ነገር አሳልፈዋል አብርሽና ሩታ ብዙ ነገር አሳልፈዋል፣ ብዙ ነገር ተብለዋል። ግን እንደዚህ በቃ ደስ ይላል በስርአት ሲሆን፣ እንደዚህ ያለ እናት አባት ያወቀው በስርአት እንደዚህ ተጋብተው ሲሆን በጣም ደስ ይላል ማለት ነው። አብርሽ ተደውሎ ሲጠራ በፍጹም አመን አላቃተው ማለት ነው እና እና ምናምን ብላ ጠርተው ልክ ይሄ ቼክ ማድረጊያውን ስታሳየው ምንም የሚያውቀው ታሪክ የለምና እና ምን ማለት ነው ይሄ እሷ በቃ ደስታዋን ማሰርፕራይዝ ብሎ እቅፍ እንዲያደርጋት ነበር የፈለገችው። ስግ ምንም ሊገባው አልቻለም። ምክንያቱም ደግሞ ከዚህ በፊት እርጉዝ ነኝ እያለች ብዙ ጊዜ ፕራንክ አድርገዋለች እና አሁንም ፕራንክ ነው የመሰለው እና ምን ማለት ነው እያለ ጭራሽ አንደኛ እንትኗን ስለ ቼክ ማድረጊዋ ምንም የሚያውቀው ነገር ስላልነበረ ግራ ነበር የተጋባው ከነገረችው በኋላ እራሱ እርጉዝ ነኝ እያለችው ስትለው አላመናት። ምክንያቱም ምንድን ነው ያው ብዙ ጊዜ ፕራንክ ስትሰራሩ እንደዚህ ያው ፕራንክ ነው ብላችሁ ስለምታስቡ ነው እንጂ ለሌላ ነገር አይደለም። መጨረሻ ላይ ግን እውነት መሆኑን ሲያውቅ በጣም ነው የተደሰተው። የመጨረሻ ና አትሳቂ፣ ከዚህ በኋላ ሀላፊነት አለብን፣ ከዚህ በኋላ ልጅ ሊመጣ ነው ምናምን እያሉ በጣም ነው የተደሰተው። ሳሶችታል ገና እንግዲህ ገና ነው ግን ካሁኑ በጣም እያሰቡለት ነው ማለት ነው። ና እሩታ እራሱ አላ እንግዲህ ከዚህ በኋላ እናት ልሆን ነው ምናምን እያልሽ ስቅስቅ ብላ ስታለቅስ የነበረው ይመቻቸው ልጅ በልጅነት ነው እውነት እውነት እና በጣም ነው ደስ የሚለው ግን ለልጅ ያላት ፍቅር ስማ ስቅስቅ ብላ እስከምታለቅስ ድረስ እንጃ የሆነ ልጅ ፈልገው ፈልገው እምቢ ብሏቸው መጨረሻ የተሰጣቸው አይነት ነገር ነው ደስታዋ ማለት ነው እና በጣም ነው ደስ ያለው እያላት እሱም እሷ ማለት ነው እና ይመቻችሁ በጣም ደስ የሚል ነገር ነው የምር ውለዱ ክበዱ ተብለው ከተመረቁ በቅርብ ነው ከድማ የሚገቡት ፣ እንደምታውቁት በቅርብ ሰዓት ነው። አሁን ደግሞ የልጅ እናትና አባት ሊሆን ነው። እውነት በጣም ደስ ይላል። ወጣትነታችን በአግባቡ መጠቀማት እንደዚህ ነው። ሰምታችኋል? ሽ ያላገባቸው አግቡ። እና ሩታ ና አብርሽ መቻችሁ፣ የምር ይመቻችሁ። በሰላም ወልዳችሁ ለማቀፍ ያብቃችሁ። እውነት ነው ምላችሁ ያው እሷም ቶሎ ብላ ነው ወደ ሚዲያ መውጣት የፈለገችው። ምክንያቱም አሁ ብዙ ሰው አይናገርም፣ አይደለም አሁን ገና የሳምንት ወይ አንድ ወር ነው የሚሆነው። ብዙ ጊዜ እናቶች ራሱ ይመክራሉ እስከ ስድስት ወር ምናምን፣ እንዳውም እስከሚወለድ ምናምን ው ግን የሚዲያ ላይ ሰው ስትሆኑ ሁሉ ነገራችሁ ሚዲያ ላይ ስለሆነ ያው ቆይቶም ያው ብዙ ጊዜ ምስጢራቸውን የሚያደርጉት ነገር በሙሉ የሆነ ሂስትሪያቸው ከተመልካች የተደበቀ ነገር ስላልሆነ መናገሯ ኖርማል ነው ማለት ነው። ምክንያቱም እሷ ባትናገርም ከሚዲያ ስትጠፋ ለምን ጠፋች ማለት ስለማይቀር የጠፋችው ደግሞ በዚህ ነው ይባላል። ዞሮ ዞሮ ለዛ ግን ቸኩላለች ለመናገር ቢሆንም ግን ያው ደስታዋን ያው ብዙ ተመልካች ወዳጆች ስላሏት የእነሱ ደስታ እንደሚያስደስተን ስለምታውቅ ነው። እሷም ልክ እንደ ቤተሰብ ስለምታይ ነው ለኦደንስ የተናገረችው። የምር በጣም ነው፣ ሁሉም ሰው በቃ ሲመርቃት የነበረው እና ይመቻቸው። የምር እናንተ የጽናት ልክ ናቸው። የእውነት ይነምራቸው። ያን ሁሉ ነገር አሳልፈው በጽናት ስለሚደረሳቸው በጣም ደስ ይላል። እና ደግሞ ቀልጥፍ ማለታቸው እውነት። አንድ ሰው ከተጋባ በቃ ልጅ መውለድ ነው ያለበት አይደል? ምን ትላላችሁ? እና አብሮ ያድጋሉ ማለት ነው። እነሱም ልጆች ናቸው። በነገራችን ላይ እንደዚህ በጣም እንትን አይደሉ፣ ልጆች ናቸው። ስለዚህ ልጅ ደግሞ በልጅነት ነው። ይመቻችሁ ማለት ነው። የምሬን እምላችሁ መንታ ያድርግላችሁ፣ እንዲያውም መንታ ያድርግላችሁ። እና እሩታ በዚህ ልክ ስ እንጃ፣ በጣም ነው ደስ የሚለው አስቡት ገና እንደዚህ በማርገዟ እንደዚህ ትክስቅ ብላ ያለቀሰች ልጁ ሲወለድማ ምን ያክል እንትን እንደምትል አስባችሁታል። እና በቃ እናት ልሆን ነው፣ በቃ እናት ልሆን ነው ከዚህ በኋላ እያለች ነበረ ሰታለቅስ የነበረው። እንኳንም ደስ አለሽ። የምር የሰው ደስታ የሚያስደስታችሁ እንኳንም ደስ አለሽ በሏት ማለት ነው። ልጅ ማለት ትልቅ ነገር ነው በዚህ ምድር ላይ ስትኖረው፣ እንደውም የሞት መድኃኒቱ ልጅ ነው ይባላል። ስለዚህ አንድ ሰው ደግሞ ትዳር ከያዘ ልጅ መውለድ አለበት። ስለዚህ በኢኮኖሚም ደግሞ ደህና ላይ ስላሉ ቢወልዱም ለነገ ወይም ለሌላ ጊዜ የሚያስብል አይነት ነገር ላይ አይደሉም። አንዳንዴ ልጅ ብትፈልጉ እራሱ አሁን ትክክል አይደለም፣ አሁን አልተመቻቸን ምናምን እያሉ ብዙ ሰዎች መውለድ እየፈለጉ ግን ያራዝሙታል ማለት ነው። ግን ልጆች የራሳቸውን ሪዝቅ ይዘው ይወለዳሉ። እናንተ ስላለፋቸው ስላለፋቸው አይደለም ፈጣሪ ወደዚች ምድር ያመጣቸው። እነሱ የሚያኖራቸውን ነገር ፈጣሪ ያስብላቸዋል። እናንተ ወላጅ ሆናችሁ ለልጄ ምን ላድርግለት እንደምትሉት ሁላ ፈጣሪ ደግሞ ፈጣሪ ስለሆነ ለዛ ልጅ ወደ ምድር ሲልከው የራሱን የሆነ በረከት ይዞ ነው የሚመጣው። እውነት ይሄ እንደ አባባል እንዳታዩት፣ ልጅ ሲመጣ ሌላ እስከዛሬ ያልታየ በረከት ይመጣል ማለት ነው። በቤታችሁ ውስጥ አዲስ ነው አዲስ ነገር ይፈጠራል። ስለዚህ ልጅን ለመውለድ ቀጠሮ አትያዙ ማለት፣ ወይ ቤት ሲኖረኝ ቆይ፣ መኪና ሲኖረኝ ምናምን ነገር አትበሉ። ገብቷችኋል አደለ? ምክንያቱም ኖራችሁ ኖራችሁ ኖራችሁ ሀብቱን ካመጣችሁ በኋላ ልጅ ልውለድ ስትሉ ብዙ ነገር ላይ ይመቻችላችሁ ይችላል። ስለዚህ ልጃችሁ ነውም ወልዳችሁ እያሳደጋችሁም ተማሪም ከሆናችሁ መማር ስላችሁ በትምህርት ላይ ውለዱ ሳይሆን አሁን ምሳሌ በትዳር ከሆነ ያንን ሰው ያገባችሁት እየተማራችሁ መውለድ ትችላላችሁ፣ ማሳደግ ትችላላችሁ። እየሰራችሁ ልጃችሁን እያስተማራችሁ እናንተም ማስተር መማር ካለባችሁ መቀጠል ትችላላችሁ እንጂ በኢትዮጵያ ኑሮ ውስጥ ቁጭ ብላችሁ ገና ተምሬ ቤት ኖሮኝ ስትሉ ኢትዮጵያ ውስጥ ሰርታችሁ በስንት አመት ነው ቤት ሊኖራችሁ የሚችለው? አስመችቷል። ስለዚህ ኑሮን ሳታሸንፉት ላይፋቸው ይሄዳል ማለት ነው። ስለዛ ልጅ ለመውለድ ባለትዳር ሆናችሁ ልጅ ለመውለድ ቀጠሮ አተያዙ ታቸዋል አለ። ስለዚህ ዛሬ ነጋት በሉ። ፈጣሪ ልጆችን ሲያመጣቸው የራሳቸው በረከት ይዘው ስለሚመጡ ማለት ነው እና አብረሽ እሩታ የሚመቻችሁ የምር ንምላችሁ ደስ ይላል፣ በጣም ደስ ይላል። እንኳን ደስ አላችሁ።